መንግስት እንግዲህ ለኢንቨስትመንቱ ዘርፍ በተለይ ለግል ኢንቨስትመንቱ ዘርፍ የሰጠው ትኩረት ይታወቃል። ታዲያ የለሚ ናሽናል ሲሚንቶ ፋብሪካም የዚህ ውጤት ነው ማለት ይቻላል። ምክንያቱም የመሰረተ ድንጋይ ከተቀመጠበት በሶስት አመታት ውስጥ ነው እንግዲህ ተገንብቶ የተጠናቀቀው። ያም ብቻም አይደለም እንግዲህ በሀገራችን ውስጥ ይስተዋል የነበረውን የሲሚንቶ እጥረትም በስራ በጀመረ በስድስት ወራት ውስጥ መቅረፍ ችሏል። ከፍተኛ የሆነ ዋጋ ይጠራ ነበር በሲሚንቶ ላይ እንዲሁም ተደራሽነቱ ላይም እንዲሁ ጥያቄ ነበረ። ይህን ምን መቅረፍ እንደቻለ ነው እንግዲህ በዛሬ ዕለት በነበረው የጋዜጣዊ መግለጫ ላይ የተመላከተው። እንግዲህ ተቋቁሞ ስራ ከጀመረ ስድስት ወራት ሆነውታል። በእነዚህ ስድስት ወራት ውስጥ ወደ 12 ሚሊዮን ኩንታል ሲሚንቶ ወደ ገበያ እንዲገባ ማስቻሉም ነው የተነገረው። ይህ እንግዲህ መንግስት ለግሉ የኢንቨስትመንት ዘርፍ የሰጠውን ትኩረት በይበልጥ የሚያሳይ ነው ማለት ይቻላል። ምክንያቱም በልዩ የሆነ ትኩረት ነው እንግዲህ ይህ የሲሚንቶ ፋብሪካ ክትትል እየተደረገበት የሚገኘው ይችላል በሀገራችን የሲሚንቶ ፍላጎቱ ከፍተኛ እንደሆነ ይታወቃል። ታዲያ ኢትዮጵያ ምላለፉት በርካታ አመታት ሲሚንቶን ከውጭ ሀገራት ኢምፖርት እያደረገች ነበር የምትገኘው። ለሚ ናሽናል ሲሚንቶ ፋብሪካ ይህንን አስቀርቷል። እንግዲህ በቀን ወደ 5ሺህ ኩምታል ነው የሚያመርተው። ይህ በሀገራችን ውስጥ ቀድሞው ከተገነቡት የሲሚንቶ ፋብሪካዎች ከሚያመርቱት ጋር ሲነጻጸር ከፍተኛው የያዘ ነው እንግዲህ የዋጋ መረጋጋት እንዲኖር አስችሏል ማለት ይቻላል። ከዛ ባለፈ ደግሞ በሲሚንቶ ገበያ ውስጥ የነበረ አሻጥር እንዲሁም ለብልሹ አሰራሮች ተጋልጦ ነበረ። ምክንያቱም ይህ እየፈጠረ ውጥረት ነበረ። ግን አሁን ሲሚንቶ በዚህ ፋብሪካ አማካኝነት ወደ ገበያ ውስጥ እየገባ ስለሆነ ይህንን ማስቀረት ችሏል። እንዲሁም ደግሞ የዋጋ መረጋጋትም በገበያው ላይ እንደሚስተዋል ነው እንግዲህ ዛሬ የተገለጸው። ከዛ ባለፈ እንግዲህ የፋብሪካ የተገነባበት ቦታ በአማራ ክልል እንሳሮ ወረዳ ለሚ ከተማ አካባቢ ነው የሚገኘው። በዚህ አካባቢ ያለው የሰላምና ጸጥታ ሁኔታ በመንገዳችን ላይም እንግዲህ የተመለከ ነበር በጣም ጥሩ የሚባለው። በርካታ ለከተማ እንግዲህ በርካታ የሆኑ የስራ ዘርፎችን ከፍቷል ማለት ይቻላል። ብዙ የንግድ እንቅስቃሴዎች አሉ። መኪናዎች ሲሚንቶ ጭኖ ሲመላለሱ ተመልክተናል። ያለው ነገር የስራው ሂደት በጣም ጤነኛና ሰላምና ጸጥታን ያረጋገጠ መሆኑን ታዝበናል።